ትለቅ ቅንድም መላጨት አልጋጠም። ቅንድ የተላጨ እኮ ፍሬ፣ እስኪ አስለቅቂውና። እሺ፣ ኧረ በማርያም ባሻ ተፋታኝ። ማ እንሽ ፍሬ ታዬ፣ አለን አለን። ካሜራት ክፍል ረገጣ ረገጣ ላይ ነን እኮ። ያቺ ነጭ ደረሰችብን እኮ። የት ሆነች እኮ ያቺ ነቻ ወይ ሀገር ያለችው አንሆነንም። ሰደበችኝ እኮ በቀደም። ምንድን ነው ምን አርጉ ነው ምትለን እኛ? ቆይ የእነዛን ቤተሰቦች እኛንን የበታተን ናቸው። አዎ ማርዬን፣ ሁሉ ስታነሳት ነበረ ስሟን ሰምቻለሁ። ለዛ እኮ ነው እኔ ላይቬን የከፈትኩት እንጂ እኔ ጊዜ የለኝም ታውቂያለሽ እኮ። ግን ትንሽ ረገጥ ረገጥ እናርጋት ብዬሽ እኮ ነው። ሂድባት ሂድ። ንቅና አንቺ እንትናን አይሻት ዩቱብ ላይ ማን፣ ያቺ ጀለስሽ የትኛዋ ጀለሴ? አንድ ሆነች ጥቁር ሴትዮ ቁጭ ብላ አይሆነ በህልሜ ነው፣ ወሬ ነው ምን። ይቺ ሴትዮ ስታለቅስ አላያትም። እንደ ይቺ አለቀሰች እምባላት እንደሷ የውሸት ነው እንጂ የኢትዮጵያን ህዝብ ልብ ለማራራት ታስመስላለች። ግን እንዴ በጣም እኮ ነው የምታስመስለው እቺ ዝሆን። አረ ይገርማል ግን እግዚአብሔር እኔን ከስሻለሁ ብላ ይሄው ሶስት ቀን አለፈው። ክሱ ክሱ ሳይከሳል ከሰሰኝ፣ እኔ ነበር ባሻው። ክሱም ክስ ዝም ብሎ ነው። እነሱ ምን ከ ከ ከፍርድ ቤት ከፖሊስ ጣቢያ ምናምን እንኳን አሁን ማሉጡ ማለት ነው። እድሜ ልካቸውን እዛው ክስ ክስ ክስ። የፍሬ ነገር ያለቀለት ጉዳይ ነው ብላለች። ህግ ይዞታል እንዴ ፍሬ እኮ አሁን እኮ በቃ እኮ ሀይሌ ብላ እየሄድሽ እኮ ነው ወደ ቀድሞ ማንነት እሺ የተመለስሽ እኮ ነው በቃ ተራራቃችሁ እኮ አዎ ሂደናል አልቻልንም እንደው ገብተሽ እንደው ቅንድሟን ብትላጫት በጌም ደስ ይለኝ ነበረ አለኝ እኮ አንዱ ቅንድሟን ላጭልኝ ጊዜ ከሷ ጋር ጌም አለኝ ኧረ እኔ አልገባም ባሽ ለነገሩ ጠው ቅንድባ አለው እንዴ ሲጀመር ቅንድቤ ላትም እኮ ሁሉ የምትኳል እሷኮ መላጣ ቅንድቤ መሰለኝ። አንተ ያ ፎቶ አይተዋል። ምንድን ነው ጉሬ ሆነ የምትመስለው። ግን እኔ ስልኬ ነው ምንድን ነው የሆነ ጨለማ ነገር ታየኝ። የሆነ በቀጭ ነገር ደግሞ መሀል ላይ የሆነ ጣል ጣል ያለበት እኔ እንጃ። ጥርሷ ነው መሰለኝ። ግን የሆነ ጨለማ ያለ ነገር በስማ። የሰው ልጅ ግን በዚህ ደረጃ ልክ በቃ እንደዚህ ያሳዝናሉ። ጸሎት አድርጌላችሁ ከመር- ባሻ ካሜራት ከፍትም እንደ የሆነች ስራ ቦታ ነኝ ያለሁት። ኦኬ እና ፍሪ እንድንሽ ታዲያ አራዳድች አለን። እግዚአብሔር የተመሰገነ ይሁን። እኔማ ልቀጠቅጠ ነበረ እኮ ሀሳብ የገባሁት ለሌላ ጊዜ ይሆንልኛል። እኔ ዛሬኩ ዛሬ ኮ በቃ ኮ ዝም ብዬ ለመከላከል ነበር የገባሁት፣ አፀፋዊ መልስ ለመስጠት ያቺ ባለጌ ነች። ይምጣና እኔ ቤት ያወራ ትላለች። እንደ ይግባ ገብቼ እኔ እሷይቱ ሲጀመር እኔ ሳምሪ በጣም ትቀርበኛለች። ከሷ እውነት ለመናገር እንዴ ገብቼ ምን አገባኝ ብዬ ነው በሰው ህይወት ላይ እኔ እብድናት እብድ ናት። ትፈተፍታለች አይገልጸውም። ግን በኢየሱስ ኧረ በስመ አብ የእሷስ በዛ በቃ ማለት ሽቀለዋን ቤትኛው መንገድ እንደምትሸቀለው ስልሽ በቃ የሆነ አንዳንዴ እንኳን አጀንዳ ቀይራ እንኳን በሌላ ሰው አትመጣም። እንደ ሁሌ በአንድ ሰው ምናምን ይደብራል። ያመኑ እና ፍሪ እያራዳ ልጅ በቃ ይመችሽ። ፈታቤ እናቴ በውስጥ ነው እንድወል እስኪ እንድወል እንድወል ደውልልኝ። ትናትና ላይቭ ላይ ከእንትና ጋር ስትጋጋጭ እያየሁሽ እኮ ነው ከማኑ ይሄ ጨረምቡ ላይ ፓርቲ ነው ምናምን የሚባለው ይሄ ማኑ ራቁቱን የሚሄደው እንትና ነው ፕሬዚዳንት ነው ምናምን የሚለው ልጅ ፕሬዚዳንት ማ አንቺ እሱ ልጅ ምን ሆኖ ነው በዚህ ደረጃ ማለት ነው ጆሮውን ምናምን እየቆረጠ እሱ እኮ ነው ያስላጨኝ እኮ አድቬንቸር እየሰራብን ያለው እኮ ይመቸው ግን ጌሙን ተቆጣጥሮታል ያ ማን ያ ማን ባሻ አንተን መቆጣጠር አለብህ። ጌሙን እንመጣለን እንመጣለን። አሁን ማን ለጫጫለን። ሁላችንም የአንድ እናት እና እንዳባት ልጅ መስለን ተመሳስለን እ የቀጠሮ ጌም አረጋሉ። ሞናየው ሞኑኩ ፂሙን አስላጨችው ሄለን ወርቅዬ። ረ ሄለን ወርቅዬ ይይ ደግሞ የእሷ አረመኔ ሆነች እኮ እሷ ደግሞ የእሷ ጨካይ ናት ግን በኢየሱስ አንቺ ምንድነች እቺ ጉርድ በርሜል አንቺ ከወገብ በታች እኮ አይቻት ስትገ እንዴ ሞላችሁ ካሜራውን እኮ ስትገለባበጥኩ ሄለን ከወገብ በታች ወፍራም እኮ ናት በጣም አረ ሄለን ግብዳ ነች አረ ግብዳ ነች እኔ ሜትር ካያ ማልጋ የሚበቃት አይመስለኝም ለነገሩ ዮኒ ማኛ ብሏል የሽዋል አልጋ እ ሰውዬ ግን የሽዋል አልጋ እንዴት አየ። እንዴት ታረቃችሁ? አይደለ እንዴ በቀደም አንዳችሁ ዞዬ፣ አንተ ሜላት፣ ምናምን አብራችሁ አልነበራችሁም እንዴ? አዎ። አይ መታረቅ ሳይሆን ኖርማል፣ ባለመግባባት መሀል እኮ መግባባት አለ። ይሄ ቲክታክ እኮ ባህሪ እኮ አረ ፒስ ፍጠር። ማኛው እኔ ማኛው ያሳዝነኛል። በአሁን ሰት ማው ይቅርታ ጠየቀ እኮ ይቅርታ ጠይቋል። በቃ ያው ማን ይሄድለታል። አሁን እንቁርቲ ላይ ዘመቻው ዘመቻው አሁን እንቁርቲ ላይ ነው እቺ ዊል ጭብላ እድሜ ልኳን እቺ ቅንቅና ማድረግ ስለሰው የምታወራ ሴትዮ እሷ ላይ ነው አሁን ዘመቻችን ኦኬ ልዕልቲ ጋር ተጣላ እንዴ ልዕልቲ ጋርማ እኔ እኮ ልጄን ዘግዝቃ የለጠፈችብኝ ሴት እኮ ነች እድሜ ልኬንም አልፈታት ሴት እኮ ነች ልዕልቲን አልፈታትም እኔ ደግሞ ልዕልቲ ጋር በጣም ወዳጅ ነን እኮ አዎ አይ ተጠንቀቂያ፣ ተሽ መርዛማ ነች። ጊፍት ትሰጠኛለች ሁሉ እየመጣች አውቃት። ስታሽቃብጥ ነው ስታሽቃብጥ ነው። አቴንሽን ፍለጋ ነው እኮ ስንት አመት ለፋች ለፋች። ሄደች በእንትና ሄደች በእንደዚህ ሄደች ምንም ምንም የማይሳካላት ሴትዮው። ግን በጣም የሚገርመኝ ነገር ማለት ነው ቀስ ብላ በቃ ዘው ቀስ ብላ ነው የምታወራው። በቃ ይሄ እግር የሚያክል እጅ ይዛ አንቺ፣ ግን ሴት ልጅ ምስኪን ነች። እኔ እናንተን ጣት ምናምን የእነ ማርዬ እንጣት ምናምን አይቼ ምናምን እንደ አንተ እግሯ እጅ ነው እግር ነው ብቻ። አንድ የቤቷ ኮሜንት ላይ ጻፍኩላት እኮ እግርሽ ያምራል ምናምን አልኳት። አንተ እንዳታዞርብኝ ባሻ ያው ያው አንድ እኮ ናት ይሄ ሰው ይያለው ያላለችም አለ የት ይሄዳል ይሄ ሰው የት ይሄዳል እ ሞቷል ሲሉ ተነሳን ጠላት ጆን ዳንኤል ተፈታ እኮ ባሻ ያ ጆንዳንኤል ስለተፈታ በጣም ደስ ይብሎኛል ይመቸው እንዳውም ይሄን አዋርድ ለሱ መታሰቢያ ቢደረግለት በጣም የለፋ ልጅ ነው ማለት አዶናይ እንኳን ብዙም ያው አጨብጭቦ ነው የሸለሙት ጆን ዳንኤል ግን ይገባዋል። ከማንም በላይ እውነት ነው። ሪስፔክት አለኝ። በጣም ነው ማከብረው ጆን ዳንኤል ነው ጆን ዳንኤል። በጣም ደስ የሚል ልጅ ነው። እኔም በስልክም አንድ ጊዜ አግኝቼዋለሁ። በጣም ከድሮም ደስ የሚል ልጅ ነው ጆን ዳንኤል። ይቅርታ አድርጊልኝ እኔ ደስ ይለኛል። እውነት አይ ጆ እኮ ምስኪን እኮ ነው። አዎ እኔ የሰው ባል አልቀማችም። ሜላት የሰው ባል ስትቀማማ ይቻታል አላቅምም ይቅርታ አድርጉልኝ። የሰው ባል ቀምታለች የምትሉ ሰዎች እኔ ጆኒ አማን ነው አሉ። እኔ የሰው ባል ስትቀማም አላየሁም። የሰው ትዳርም ስትበትን አላየሁም። አንድ ሰውና አንድ ሰው ከተዋደዱ ያርግላቸው፣ ምን አገባኝ እኔ። ይመቻቸው ነው የሚለው በቃ እንጂ ምንድነው? ይሄ ማሽቃበጥ የሰው ባል ቀማች ምናምን ነው። እኔ ቤት እንደዚህ አይነት ወሬ እኔ አሙቁልኝ ምናምን አልቀበልም። ይቅርታ አርጉልኝ ጋይስ፣ የሰው ባል የሰው ሚስት ምናምን ነው። መረጃ ሲኖራችሁ በመረጃ እናውራ፣ ማስረጃ ሲኖረን እንጂ አንድ ሰውን በግድ ወደ እኔ ጥቅማ ጥቅም ቀርቶብኛልና እንርገጠው ምናምን ነው እኔ እንደዚህ አይነት ሰው። ምን አስበህ ነው ፍሪዬ እወጣለሁ እወጣለሁ አሁን ቆይ ምሳ እያሰራው ነው ምሳ ለመብላት ማለት ነው ምሳ እያሰራው ነው እችን አንድ ጌም ዝም ብዬ ልንገራቸው ብዬ ነው እኔ ስለሰዎች ለመናገር አቅሙ የለኝም እንደ ሜላት ምንም ስታጠፋ አላየኋትም ምን ብዬ ነው ወጥቼ ስለሜላት የምናገረው እንዴ እንኮ የማንም እኔ አዳማቂ አይደለሁም። ሜላት እኮ ወንድ ልጅ ሄዶባት ነው እንጂ እሷ አሜሪካን ድረስ አልሄደችበት እሱን ነው የመጣባት ሲንግል ነው። ከተዋደዱ ከተዋደዱ ተጣበሱ እኛ ምን አገባን? ቆይ እስኪ እዚህ ምድር ላይ እዚህ ምድር ላይ ኃጢያት የሌለበት ሰው አለ? ሁላችሁም ፈራጆች፣ ሰው ላይ ጣታችሁ የምትቀስሩት ማናችሁ ናችሁ? ንጹህ ሰው እስኪ ማን አለና ነው እኔ እያሽቃበትኩ አይደለም ጋይስ፣ እያሽቃበትኩ አይደለም እያሽቃበትኩ አይደለም። እውነት ለመናገር እውነቴን ነው። ማናችንም ንጹዎች አይደለን። ሁላችንም በየጓዳችን ሚስጥራችንን ደብቀን የሰውን ነገር ግን ለመናገር የምንወጣ ሰዎች እኔ እዛኛው ወገንም ያሉ ሰዎችን መንካት አልፈልግም፣ የማቀው ነገር ስለሌለ። ስለሜላት ግን የምናቀው ነገር ሜላት ሰራተኛ ነች። የሥራ ሰውነች የቅርብ ጓደኛችን ነች፣ ለኔም ለፍሬ ፍሬንዳችን ነች። በቅርብ ነው እናቃት፣ ሰው ነች፣ በቅርብ ነው የምናቃት እኮ። ስለዚህ እኛ ስለማናቀው ነገር የግዴታ እሷን እርገጥልኝ፣ ተናገርልኝ፣ እንደዚህ ያርጉልኝ፣ ኖ፣ እኛ እንዴት ነው ጋይስ? መናገር ካለብን እኮ የምንናገረው እውነቱ። ስለዚህ እውነት ተናገርክና ደግሞ የግዴታ ከህዝቡ ጋር እንዴት አልቆምክም? እኔ አይመለከተኝም። ስለሚመለከተኝ ነገር ጠይቁኝ፣ እመልስላችኋለሁ ከዛ በተጨማሪ ግን ስለማላቀው ነገር አብሬ ስለተጨበጨበ አብሬ አላጨበጨም። እኔ እኮ ሜላትን ሳቃት ስርዓት ያላት ሰው አክባሪ፣ ሃይማኖቷን አክባሪ ጨዋ ልጅ ነው የማውቀው እኔ ሜላት አሁንም። ምነገር አንቺ በጣም እግዚአብሔርን ደፋ ቀና ብላ ይኸው፣ ፍራንክፈርት እንኳን እኛ አንድ ቀን እንኳን ምሳ ስንበላ ከእኛ ጋር ቁጭ ብላ እንኳን በስነ ስርዓት በልታ ማታውቅ ልጅ ነች። እግዚአብሔርን ነው የምልሽ በቃ ትለፋለች ምን ትላለች ትሯሯጣለች፣ በቃ ኑሯን ማሸነፍ። ላይቭ ላይ እንደምታይዋት አይደለችም ልጅቷ፣ ኑሯን ለማሸነፍ የምትተጋ ልጅ ነች። ሶሪ፣ በዛ ልክ ነው ማቃት። አይ ሃቭ ሪስፔክት በቃ። ከዛ በተረፈ ግን ምንም ማቅላት መጥፎ ነገር አይቼባት አላቅም። ስለዚህ ስላላየሁት ነገር ደግሞ ኖ በልብስ ጫዋ ምናምን አትብሉኛ። እኔ ስለማውቀው ነገር እኮ ነው ጋይስ የምናገረው። እኔ እንዴት ቆርጦ ቀጥል የሚባል ነገር አለ ብድግ በድቅ አድርጌ አንድን ሰውን እከሌ ሰድቦታልና እኔም ልስደቦ እከሌ ተናግሮታልና እኔም ልናገረው ነው። እኔ ሃይማኖቴም አይፈቅድም። ቅርታ አድርጉልኝ። እኔ ስለማውቀው ነገር ነው መናገር የምፈልገው። እንቁርቲ የራሷን አጀንዳ ልታራምድ፣ እኔ አብሬያት የእሷን አጀንዳ ማራምድ ሰው አይደለሁም። እንቁርቲ እናንተ ተሳድባለች እንደ ሜላት ጠንቅቄ ኖ እናት ሳድ ባለች፣ ሳይሆን ኢንጀነራሊ ነው የተናገረችው። ኢንጀነራሊ አሁን ጊዜ እናቶች የአሁን ጊዜ እናቶች ልጆቻቸውን ቤት ውስጥ ምንድን ነው የምታዩት ምንድን ነው የምታደርጉት ምናምን ብለው ልጆቻቸውን በአብዛኞቹ አይከታተሉም ያለችው። እኔ ኢንተርቪው ሰምቻለሁ፣ የተናገረችውን ሰምቻለሁ። ኖ ሁላችንም ስህተተኞች ነን። ማናችን ነን እስኪ? እንቁርቲ ቁን ስንት ባል አላት? ስንት ባል ነበራት? እንቁርቲ ስንት ባል አላት? ስንት ልጆች አሏት? ከማን ከማን የወለደችው? እንዴ፣ ሰው የራሱን ስህተት ሸፍኖ የሰውን ስህተት ለመናገር እንዴት ይወጣል? ሲጀመር ደግሞ ፋሲጋ ውጭና ተናግሪልኝ ብላለች። ፋሲጋ የምትባለዋ ሴትዮ አፍ የላትም መናገር የላትም አትችልም። እስከዛሬ ፋሲጋ ማናት? ባሻ ፋሲጋ ማለት የቀድሞ ባለቤቱ መሰለችኝ፣ ያው የዞዬ ቀድሞ ባለቤቱ እና ስለሷ ደግሞ ድምፅ እንሁናት ኖ፣ ለዞዬ ለፋሲጋ ድምፅ ለመሆን ሳይሆን የፈለገችው እንቁርቲ ዞዬን ከዚህ በፊትም ከዱባይም ከዛም ከዛም ጀምሮ ስትከታተሉ የነበረች ሴት ነች። ስለዚህ እሱን ለማጥቃት እሱን ለመናገር ዝምተኛ ስለሆነ ምናምን። ኖ እኔ መጥፎ ነገሩን ስላላዩ አሁንም ቢሆን እሱን ሰውዬ እኔ መጥፎ ነገሩን አላየሁም። ስላላየሁ ደግሞ ወጥቼ መናገር ደግሞ ይከብደኛል። እኔ በጣም ብዙ መጥፎ የሰሩ ሰዎችን ይናቃሉ መናገር ካለብኝ ስለነሱ ነው መናገር የምፈልገው እንጂ ዞዬ ስላላየሁት ነገር፣ ስላላጠፋው ነገር ውድግ ብዬ ተነስቼ ነው እኔ ይውላችሁ፣ ጊፍት ተሰጥቶ ነው ምናምን አባ ሳንቲም አልሰጡኝም ለእኔ እኔ አምስት ሳንቲም ከሰው ወስጄ አላቅም አምስት ሳንቲም በጊፍት እኔ በልቻለሁ የዞይን ጊፍት በልቻለሁ እኔ እኔ ነኝ የበላሁ እኔ አምስት ሳንቲም አልወሰድኩም በቤት እኔ በልቻለሁ የዞይን ነገር መድኃኔዓለም ነው እምልሽ በቃ ስለማውቀው ነገር እውነት ነው የምናገረው እንጂ ስለማላውቀው ነገር ብድቅ ብዬ ሄጄ ከለንዲ ነው አዎ ኖ ከድሮም የምትከታተለው ሰው እንደነበረች እኛ ኮሚዲያ ላይ ሳንመጣም በፊት እናውቃታለን እኮ ሶ አታክ ለማድረግ አብራ ስትቆም ግን አብራት አልቆምም ማንም ስላጨበጨበ አብሬ ደግሞ እኔ ደጋፊ መሆን አልፈልግም። ማንም ከፍሎኛ አይደለም። እኔ ወጥቼ ስለሜላት ንጹህነት የምናገረው ሜላትን እስከማቃት ድረስ ተናገር ሳልባል ነው ወጥቼ እኔ ተናገርኩላት። ሜላት ምንድን ነው በቃ ሰራተኛ ነች፣ ተፍ ተፍ ብላ ላይፏን ለማሸነፍ የምትሮጥ ሴት ነች። ከዛ በተረፈ ደግሞ በቅርብ እኔም ስሰራም ለእኔም ሽማግሌ ሆና ስታስታርቀኝ ከለኔ ነበረች ሴት ነች። ከዛ በተረፈ ምንም የማውቀው ነገር የለም። ሰው ግን ለምንድነው አንተ ለሷ ደጋፊ ሆንከው? ለምንድነው ለሷ የምትናገረው? ዋይኖት ተማልናገርላት እንዴ? ስንቱ በየቤቱ በየጓዳው ስንት ስራ እየሰራ ስንት ኃጢአቱን ተሸክሞ የሚኖር ስንት ነብሰበላ አለ። ማናችን ሆነን ነው ሰው ላይ ጣታችንን መንቀስረው? ስለዚህ እኔ ሁልጊዜም ግዜም ከሰው ምንም ፈልጌም ማንም ፈልጌ ሳይሆን ለእውነት ግን እቆማለሁ። ስለዚህ ሜላትን ሊያጠቁ በመጡበት መንገድ በተለይ የማይናገሩ ሰዎችን እንዴ በፖለቲካ እኮ ሲነጋገሩ እኛ አይመለከተንም እኮ በፖለቲካቸው ሲነጋገሩ እኮ እኛ አይመለከተንም እኮ በሌላ ነገር ሲነጋገሩ እኮ እኛ አይመለከተንም። ፐርሰናሊ ግን የሰውን ላይፍ ገብቶ ከሌን ትወክልልኛለሽ ከሌን ይወክልልኛልም ና ኖ ኖ ኖ ይሄ ይሄ እኔ እንቁርቲ መርዛማ የሰው መርዝ ያላት እንዴ። የሰው ልጅ መርዝ አለው ይባላል ከሷ በላይ መርዝ ያለው ሰው ነው። እንጃ ለእልቲ አልሳካልሽ ያላት ሴት ማለት ለእልቲ ነች። በቃ አልተሳካላት፣ እንጂ እሷ ሰው ለመርዳት ፈልጋ ሰው ለማገዝ ፈልጋ የምታደርግ ነገር አይደለም። በጣም በቃ መርዟን ትረጫለች። አብሯት የሚቀበሉ ደንቁ ግን በጣም ያሳዝኑኛል። በዛ ላይ ደግሞ እኔ ሰውየውም ደግሞ በጣም እኔ እግዚአብሔርን ነው፣ እግዚአብሔር ያክብረው እንደ ማለት እንደ ተራ ሰዎች እንኳን አይቶ አያውቅም። እኔም ጃፒም ጠርተ ነው አማራ ተጎዳ፣ አንዷ ኩላሊት ተራበች፣ ምናምን ወጡ የሚረዳልን ሰው ነው። መራኔ የለም ሁለቴ ጠርች ሁለቴ እንኳን አላሳፈረም። ካሽ ካሽ ነው ሰፎርት ያስገባላቸው ሳንቲም አዎ ዙጊ ሰው ይረዳል። በጣም ነው ታዲያ። እግዚአብሔር ያክብር፣ እግዚአብሔር ይስጥልን ነው እንጂ ሰው እንደ እሱ ተመችቶትም ያልተመቸውም ላይፍ ሊኖር ይችላል። ይሄ የግል ጉዳዩ ነው። ማንም ሰው ገብቶ ሊፈተፍት አይገባም ብዬ ነው የማስበውና ከዚህ በኋላ ማለት ነው እኔ በኋላም ጃፒ ቤት እንመጣለን ብለዋል ምንም ብለዋል እኔ ማንም ቤት ብጠይቁኝ ማለት ነው እኔ ስለማውቀው ነገር ነው መናገር የምችለው እንጂ ስለማላውቀው ነገር መናገር አልፈልግም ሰዎችም ደግሞ የተነሱ የሚናገሩት ያለ ስለማያውቁት እኛን ስንት የተባልን ሰዎች ስንት ስድብ የወረደብን ሰዎች ነን ስለማያውቁት ሆዴ እንደዚህ ነው ተብሎ እንደዚህ ነው ተብሎ ስንት የተሰደብኩ ሰው ነኝ አውቀው ነው ነው ሰም አያውቁኝም ስለዚህ አሁንም የኔጣ እየደረሰባቸው ስለሆነ ወደ ዘርብ ፖለቲካ ወደ ሌላ ሌላ ነገር እንዲወስዱት አልፈልግም ስለዚህ ይሄን ነገር እንደውም እኔ ኢግኖር ታርጋቸው፣ አንድ ሳምንት ነው ቢራገብ፣ ከዛ ሁሉም ይተውታል። ሌላ አጀንዳ ይመጣል። እኛ አጀንዳ ለመፍጠር ደግሞ ብዙ አጀንዳ እኮን ሰጣቸዋለን ከፈለግን እኮ። ይሄ ገንዘብ የደም ገንዘብ ነው፣ ኖ ኖ፣ እኛ አይመለከተንም። የት የት የምን ገንዘብ የደም ገንዘብ ምናምን። ምን ማለት ነው የደም ገንዘብ? እናንተ እንዴት ነው የምታስቡት? አ አበሻ አበሻ እግዚአብሔር ነው የምላችሁ። ለዚህ ነው እኛ የማያልፍልህ፣ ሰውን መናቅ ማናናቅ፣ ሰውን ማሸማቀቅ ወደኋላ ማስቀረጥ። እኛ ደግሞ ለማንም እድል አንሰጥም። እውነቴን ነው የምልሽ። እኔ ሰው ንጹህ ሰው ከሆነ ሁሌም አብሬው እቆምለታለሁ። እግዚአብሔርን ነው የምልሽ። በቃ ንጹህ ንጹህ ነው። ስለዚህ ልዕልቲን አምኖ አብሯት የለልሲን እንዴት ብታስጠምቃቸው ነው ግን? አብሯት የሚጮሁት ምድረ ደንቆ ይገርመኛል። ፍሪ ምን ነው ፈዘሽ እናቴ? ኮሜንት ነው የማይጽፉት ኮሜንት የለም እኮ ኮሜንት ስታርካስ ደረጉኝ። እኔ ወንድ ነኝ፣ ሊያውም የወንዶች ወንድ። ይኸውላችሁ ፍራንክፈርት መሀል ከተማ ላይ የምኖር ወንድ ልጅ ነኝ። እኔ ለእውነት ነው የምቆመው፣ ጋይስ ማንንም ቦታ ላይ ሄጂ ብጠራ። ስለማውቀው ነገር እውነት ነው የምመሰክረው፣ የማላውቀውን ነገር ግን መናገርም አልፈልግም። ሰው ስለሚያውቀው ነገር ሲናገር ደስ ይላል እንደወንድ። ያ እኔን እሺ እኔን ስደቡኝ ችግር የለው። ኦልሬዲ አንድ የተሰደብኩ ሰው ነው። ግን ያው አንዳንድ ሰዎችን ያው ባትሰድቧቸው ባትናገሯቸው መልካም። ሰው ተናገረ ብላችሁ ብድግ ብላችሁ አትናገሩ። ምን ትናንትና ለመቄዶንያ መቶ ሚሊዮን ምናምን ሰጣለሁ ሲሉ የነበሩ ሰዎችን አሳልፋችሁ ዝም ብላችሁ ዛሬ ላይ ወጥቶ የማይናገር ሰው ላይ ብድቅ ብላችሁ ፊት የምትሉ ምድረት ደንቁ። ይሄ ማህበረሰብ እንደው መቼ ነው እንደው እናንተንስ በምን እንደምናስተምራችሁ ግራ ገባን እኮ። ድቃት ደሻማ አልታየም፣ አልሰማ አቤት ወገብ ሲል ከተማ ይጅበት ይጅበት ፍሪ ጨዋታ ቀይሮ አሁን እኮ ጌም እየተጫወቱን አይደለም ነው። አረም፣ የሉ ዊኒን ታስወስጅብኝ? በቁሚ ይገርመል። ምንድነው? ዊኒ ዊኒ ስንት ነው? አራት እኮ ነው ፍሪ፣ ትናንት ኮ አምሳ አራት ዊኒ ወሰድኩኝ ኮ በሶስት አንበሳ የነጃትን። ኦኬ አምሳ አራት ይህ አሁን እኮ በአንድ ቢወሰድብሽም ንች ኖርማል ነው፣ ችግር የለውም። ውሰዱት አራት ነው። ሶስት ሺህ ትምላና ታስቀጣኛ። አስቀጣኛ እንደኛው እንታለ ይገባልሻል ይገባልሻል፣ ነው ይገባልሻል ይገባልሻል ትረጋጋለሽ ብሏል ይልሻል። ያማን ፍሪ አንድን ቅንድብ ለመላጨት ተዘጋጅ የለ ሲኖር እኮ ነው። ቅንድብ ደግሞ በሁለት ሺህ ነው። እንደ ቅንድብ የሚቀነደበው አንተ ደግሞ

ያ ኤንዌስ እና ምን አዲስ ነገር አለ እንንትና ምን ቤንጂም አስተያየት ስጥ ይሉናል። ምንድን ነው ሊሸቅሉብን ነው? እንደ እነዚህ ሰዎች ሪከርድ ለማድረግ እኮ ነው አስተያየት ስጡ የሚሉት አዎ ና እና ኢንተርቪው እናርገ ምናምን ምናምን እያሉ ነው ምናምን እያሉኝ በውስጥ እየጻፉልኝ ነው። ስለምንድን ነው ኢንተርቪው የሚያደርጉኝ? እኔ እኮ ምንድን ነው። ስለ ሰው ፐርሶናሊቲ መናገር ግን አይከብድም። ግን አሁን እኔ ስለነ እንትና ልጆች መለያየት ከኔውት ጋር ምን ያገናኘዋል? ፍሪ ያለሽ እንዴ? እናት አረ፣ ኮመንት ናቸው የሚያደርቁኝ። ኮመንታቸው ምን መታገስ ዋጋ አለው? ይድበት አትስሚያቸው፣ አትስሚያቸው፣ ምንም ብዙ ወሬ አትስሚያቸው። እነዚህ ፊት አትስጫቸው። አረ አልሰጥም። ባልታዛር ምንድን ነው? ባልታዛር ሰውየው ገንዘብ ነው የምትሰጠው? የሰውየው ገንዘብ ነው የምትሰጠው? የማን ረኮመንታ ተርተው አታነካኩኝ። ምንድን ነው የምትሉት? አትኮምቱልኝ። ከወደ ቤት ሄዳችሁ ኮምቱል።